እንደገና ቢዝነስ ከፍቻለሁ ነው ያለችው። ቢዝነስ ከፍቻለሁ ስትል ሰማሁት ስትል ሰማሁት። እዚህ ጋር የሰማ ሰው ካለ ቢፎር አይጎ እንትን ፊን እንተነ ከፍቻለሁኝ ቢዝነስ ምናምን ነገር ነው ምናምን ስትል ሰምቻታለሁ። የራሴ ምንድን ነው ከፍቻለሁ ስትል ላይ ነበር ቱታ ምናምን። ዛሬ ደግሞ ማናት ማና እዩ ከፍቻለሁ ስትል ነበር የ የ ከፋችሁን የ ቢዝነስ ትንሽ ምን እንደምታልቂያታለሽ ብራንዱ ማለት ነው ብራንዱ የስሙ የልብሱ ስም የስምሽ ቴሌግራም ላይ ምናምን ብለሽ አ ምን ብለሽ ትከፍቻለሽ? ስሙን ማለት ነው እንትን ይበልልን ፊንገር ሾው ብራንድ በሚል ከሆነ እንገዛለን። እንደውም አሳትመሽ አሳትመሽ ፊንገር ሾው ብራንድ እያልሽ እንትን ካልሽ ማለት ነው እንገዛለን። እኔ ራሴ ገዝቼ እሱን ለብሼ መጣለውኝ አንቺን ላደምቅሽ፣ ፈንጋሪ ግሩፖችሽን ላስደስት፣ አንቺን ላደምቅሽ ማለት ነው። ፊንገር ሾው ብራንድ ቴሌግራም ላይም ብለሽ ከላይ እኔ እኮ ለአንቺ እኮ አይዲያ እየሰጠች ነው። አሁን ስለወደቅሽ ማለት ነው፣ ስለወደቅሽ የምትነሽበትን ነው። ስለዚህ ወድቀሻል እና አሁን ፊንገር ሾ ብራንድ ብለሽ ቴሌግራም ላይ በዛ ካስተዋወቅሽ ፒፕሉ ይገዛ፣ ዋው፣ እናከብርሻለን። አለበለዚያ ግን አሁን አልሞት ባይ ተጋዳይንሽ ትሞታታለሽ፣ ከነ ድብን እንዲህ ገና እያየንሽ ትቀልጫለሽ። እያ አወራርሽን፣ ንግግርሽን፣ ቆመሽም ደንሽ፣ ቆመሽም ደሞ ደንሽ። አንድ የሆንሽ ልጅም አለች አይደ ነው። እኔ ከሷ ጋ ችግር የለብኝም። ከሷ ጋ ቆመሽ ለመደነስ ሞከርሽ እከካ እንቅስቃሴሽ ራሱ ማለት ነው። ውሃ የጣማው እንጨት ትመስያለች። በቃ እንዴ እንዴ ታንጂ ሴክሲ ሴክሲ ሌዲ ኦየ አልቀረብሽም። ወልጋዳ አሮጊት፣ ጠማማ፣ ምን አባታት ትመስላለች። ኤኒዌይ፣ ምንድነው የቀረኝ? ልወጣ ነው። ሴጋው አይ፣ ሴጋው ሴጋው በጣም አፈላ አይደል? በጣም በጣም አፈላ ሴጋው ሴጋው ለውጣ ነው እና፣ አይ ሃቭ ቱ ጎ ጋይስ። ወይ ሽንቴን መጥቷል። ሽንቴንም ልሽና፣ አንድ ፖፖ አለኝ እዚህ ጋር። ሽንቴን እሸናለሁ። አዎ እዚህ ጋር እሸናለሁ። ፖፖ አለኝ። ባይ ዘ ወይ ፖፖ ተሸክሜ ነው የሚሄደው። እሸናለሁ። ሽንቴ መብቴ ነው። ምን አገባችሁ? ሀናቡ ፖፖ አላት መኪና ውስጥ እሺ። መኪና ውስጥ ነው ሽንቷንም። እሸና አዎ፣ እሸናለሁ። ሽኛ። አንቺም ወንዶቹም ሽኑ ሃይላንድ እቃ ምናምን ካላችሁ ስራችሁ መኪና ውስጥ በጣም የምትቀመጡ ከሆነ ሃይላንድ የእናንተ ቀን። እንደውም እዚህ ቀዳዳ ውስጥ ለመግባት ቀላል ስለሆነ አስገባናሽና ምን አባላርግ እንደ ምናምን ብላ እና ፍርክስክስ ብለን የምታይ ሽና እኔ ደግሞ የእኔ ሙሙ ደግሞ ሽንቴ ደግሞ እናቴ እያለ እዚህ ውስጥ ስለማይገባ ፖፖ ቢጤ አለኝ። ፖፖውን ከስር ደቅኝ ውሻ አድርጌ ሽንቴን ደፍቼ እንቀሳቀሳለሁ። ዶላሬ እንለቅመን። ምን አባታችሁ አገባችሁ ፍለቤታችሁ እንደም እያያችሁኝ ብሻና ውስጥ ነበረ። ያው ህጉ አይፈቅድም እንጂ ሴት ጋር በጣም አፍልታል። ሴጋው በጣም አም በጣም አፍልተሃል። አቤት ሴጋው፣ ያው ወዲያው ጌታን ተቀበልኩ፣ ወዲያው አወኩ። ብዙ ነገር አድርገህ በጣም አንድ ነገር ልንገርህ ሴጋውዬ፣ በጣም በርቀት ሄድክ። ከአንተ በፊት ራሱ ስለ እግዚአብሔር ክብር ብዙ ያነበቡ ያወቁ የተረጋጉ ሰዎች ራሱ ያንተን ያህል ርቀው አልሄዱም። ብሮ በጣም በጣም መርቀት ሄድክ፣ በጣም ቸኮልክ። በጣም ቸኩል። ከአሁን እኔ ለአንተ የምነግርህ በጣም ቸኩል ሀል ሴጋው፣ እኔ የሚያገባኝ ነገር የለም፣ ስለ ሃይማኖታችሁ፣ ስለ ጴንጤ፣ ስለ ኦርቶዶክስ ለምናምን የሚያገባኝ ነገር የለም። ግን ሴጋው ማለት ነው በጣም ርቀህ ርቃ ተራመድክ አባቴ። እንደ እነ አብርሃም ራሱ በወቅቱ የነበሩ ጻዲቆች ራሱ ማለት ነው ያንተን ያህል ርቀው ተንደርድረው ተንደርድረው ሶስት ሺህ ዓመታት ላይ አልደረሱም። አንተ በጣም ርቀት ልክሳ በሰላም ነው አባቴ የሶሻል ሚዲያ ንጉሥ ነኝ፣ በጣም ሰው እንደዚህ ነኝ እና በፖለቲካው በምናም ስበጠብጪ በነበረው ሰዓት ድምጽሽ እንደተሰማ አሁንም በዚህ ድምጽ ይሰማል ብለክ ድምጽህን ነው እየተጠቀምክ ያለከው፣ ማንነትን ነው የምትጠቀመው፣ እግዚአብሔርን ክብር ነው እየተጠቀምክ ያለው። አልገባኝ፣ በጣም በረቀት ለዚህ ነገር ማለት ነው እኔ አረለም ለአንድ ሰዓት ያለ ሁለት ሰዓት አረለም ሴ ይገውይ ከቻልክ 24 ሰዓት ከቲክቶኩ ከምናምን ርቀህ ምን ያህል የእግዚአብሔር ፍቃድ እንደሆነ አሁን አንተ እያደረግክ ያለው ነገር ምን ያህል የእግዚአብሔር ፍቃድ እንደሆነ ምን ያህል ከእግዚአብሔር ፍቃድ እንደተሰጠክ ከህዝቡ ራቅ ብለህ በጸሎት አምላክን ብታነጋግር ጥሩ ነው። እሱን ነው የምነግርልህ አንተ። እግዚአብሔርን ብታነጋግረው ጥሩ ነው። የምትሄድበት መንገድ ምን ያህል እንደ አባቴ፣ ከሴጣንም እኮ የሚመጣ እንደዚህ አይነት ፓወር እንዳለ ታውቃለህ። ከእግዚአብሔር ምን ያህል እንትን ፈቀደልህ። እግዚአብሔር አምላኩ ይፈቅደህልኛል። እውነት ያንተ መንፈስ ነው ወይ በእኔ ላይ እየሰራ ያለው እውነት በአሁን ሰዓት የማደርጋቸውም ሆነ ማወራቸው ኢየሱስ ጌታ ነው የምንለው ምን የምለው ሁሉ ነገር የምናገራቸው ነገሮች እውነት ካንተ ነው ወይ ብለህ ማለት ነው። ፓስተሮቹንም፣ ጻድቆቹንም፣ ምኖቹንም እዛ በዚህ ያሉትን ወደኋላ ትገፋና ማለት ነው። ለብቻ ከአምላክን ብታናግሪው ይወጣል ለብቻ የፈጠረህን ጌታ ምን ያህል ከሱ እንደተፈቀደ እውነት የእግዚአብሔር መንፈስ ነው በእኔ ላይ እየተጠቀመ ያለው ወይስ? ኦ ኦ ኦ ወደ ዛ ምን ያህል አሁን አንተ ለሴቀው አንተ እኔ ይሄን ነግራለሁ። በአሁን ሰዓት ባንተ ላይ እየሰራ ያለው መንፈስ እውነት የእግዚአብሔር መንፈስ ነው ወይስ የጥልቁ መንፈስ ነው ብለህ ራስህንም ራስህን አነጋገር። እዛ ደግሞ ወደ አምላክህ እጩ። በጣም አርቀህ ሄደሃል። በጣም ብዙ ስራ ለመስራት ተንቀሳቅሰካል። አባቴ ተረጋጋ። እንደዛ እንደዛማ ቢሆን እኛ እኛኛ ሁሉ ወተን ኢየሱስ ጌታ ነው እያለን በለፈለፈን። እንደዛ እንደዛማ ቢሆን የእግዚአብሔር ፍቃድ እንደዚህ ቅርብ ሆኖ ሁሉ ነገር የሚያስተካክል ቢሆንማ ኑሮ ሁላችንም እንዲ ወተን ማለት ነው፣ በመሰከርን፣ የእግዚአብሔርን ክብር በገለጽን። አንተ ግን እዚህ ጋር ጀምረክ እዚህ ጋር በጣም ሮጥክ እንዴ! ተረጋጋ፣ አምላክን አነጋግር አባቴ። ምክንያቱም ይሄ የፖለቲካ የምናምን ጉዳይ አይደለም። አሁን በአሁን ሰዓት እየሰራከ ያለው የእግዚአብሔርን እንትን ነው። ስለዚህ ትጎጃለሽ አባቴ፣ ትንሽ ወደ ቀልብሽ ተመልሰሽ ማለት ነው። እውነቴን ነው የምነግርህ። ያቺን ፓስተርቱን እኔ ለምን ሺህ ጊዜ ፓስተሮች የተባረኩ እኔ በነሱ አላምነም፣ የሚያገባኝ ነገር የለም። ግን ማንም ትጸልይልህ ማንም ትበልልህ፣ ግን ይሄ ነገር የተፈቀደልህ እውነት የእግዚአብሔር መንፈስ ነው በአንተ ላይ በአሁን ሰዓት እየሰራ ያለው ወይስ የጥልቁ መንፈስ ነው የሚባል እንትን ስላለ ተንበርክከህ ይሄን የበሰበሰ ጉልበትህን አንበርክከህ አምላክህን ብታናግር ይሻልሃል። ሌላ ጉዳይ እስከምትገባ አሁን የዘላለሙንም የዓለሙንም የሁሉ ነገሩን እያጣህ ነው ያለኸው። ሁኔታ በጣም ያስፈራል፣ ይዘገንናል። ትንሽ ከበድከኝ። ይሄ ካለኔ እኮ ሰው የለም አልኩ። እኔ እዚህ ጋር እኔው አፈላው እኔው አገርኩኝ እኔው አቦካው እኔው ተናጋሪ ነኝ፣ እኔው ፓስተር ነኝ። እኔው አሁን ትንሽ ቆይተህ ከእኔው ብሎ አጥመቃችሁም ልትሆን ትችላለን። እንደ ከዚህ ከ አስራ አምስት ቀን በኋላ መተህ ቆይ ልሳን ሁሉ ልታወራለን ትችላለን እና ግራ ገብቶ ከግራ እንዳታጋበን እንዳትጠፋባት፣ የተረጋጋ ለማንኛውም ጋር ሳሀፍት ጎ ብዙ ማውራት አልፈልግም። ስለዚህ ስለ ሴጋው የሚባል ሰውዬ ግን በጣም በጣም አብዝቶ እየሄደ ነው እና በጣም በጣም ለቃ በቃ ያንንም ሃይማኖት ያንንም ሃይማኖት ያንንም ያንንም ከመቹ ጀምሮ ለማጣጣልም ለማሞገስም ለመናገርም የሆነ ቸኮል አልቸኮልባችሁም። እውነቴን እኮ ነው። አንዳንዴ እኮ ማለት ነው እውነት የእግዚአብሔር መንፈሱ ነው እኮ የሰይጣንም እኮ መንፈስ እኮ በላያችሁ ላይ እንደሚሰራ ታውቃላችሁ። ስለዚህ ማለት ነው ማዳመጣ ከየት ነው የመጣው? ከላይ ነው ወይስ ከታች? ከሰው ነው የመጣው ወይስ ከእግዚአብሔር ነው የመጣው ወይስ ከጥልቁ መንፈስ ነው የመጣው? ከማን ነው ይሄ ነገር የመጣው? ምንድነው ነገሩ ራሴ ላይ ያለው ብላችሁ እኮ። እውነት እንደዚህ ነገር ሲበዛባችሁ ራቅ ብላችሁ ጸሎት ምናምን ያስፈልጋል መሰለኝ። እኔ እንኳን ገና ነኝ። አንዳንዴ ደግሞ ሳላስበው ቁም ነገር ከቁም ነገር ወጣ። አረና ቤጅ እያልኩኝ ወደ ቀን ልጅም እንትንላለሁ ማለት ነው። የስ አይ ዶንት ዋንት፣ ምክንያቱም አልፈልግም። ምንም አይነት ቁም ነገር መስራት ነው አልፈልግም። ሲቀጥል ደግሞ አረሉ ወጣ። ስንት ሰዓት ነው? አምስት ደቂቃ ነው ያለኝ። እናቴ ናይን ፊፍቲ ላይ ያና ቡ ዶላር ታወጣለች። ምንድን ነው? ሌላችን እዚህ እርዳታ ምናምን እርዱ፣ እርዱ፣ እርዱ እናንተ ለእርዳታ የምትቸኩሉ ህብረተሰቦች እርዱ፣ ዝም ብላችሁ እርዱ። እንትናም አመመኝ ስትል እርዷት። እንትናም የፔሬድ መግዣ አጣው ስትል እርዷት። ማርገዝ አቃተኝ ለማርገዣ የሚሆን ቫይታሚን ግዙ። ተረዳዱ፣ ተረዳዱ፣ እርዱ። ዝም ብላችሁ ብራችሁን ስጡ። ጎበዞች ናችሁ። እናንተ ብር የምትሰጡ ሰዎች ጠቅላላ ጎበዞች ናችሁ። ስጡ፣ የፈልጋችሁትን ያህል ስጡ። እኛ እናደንቃችኋለን። እኔ በሕይወቴ እዚህ ቲክቶክ ላይ ሁለቴ ነው ለውለውለሳ ነው። አንድ ለኩማ ውስጤ ስላመነበት ውስጤ ስለነገረኝ ለኩማ የቻልኩትን ያህል አድርጌያለሁ። ሌላ ደግሞ እነዚህ ሊቢያ በሚባሉት ሰዎች መሀል፣ እሱንም ውስጤን አናግሬ ሀና ብዬ ይህን ነገር ማድረግ ትፈልጊ ያለሽንንንነ ብዬ ራሴን ጠይቄ እንደናንተ ገብቼ እዚህ ቲክቶክ ላይ ምናምን ሰው እያየኝ ማድረግ ስላልፈለግኩኝ ስሜም እንዲጠራ ስላልፈለኩ፣ እዚህ ቲክቶክ ላይ በማን ነውና ይሄን ነገር ያስተላልፍልኛል ብዬ በምፈልገው ሰው አርጌ እየቻልኩትን ያህል ለሊቪያ ላሉ ትረድቻለኝ። ስንት ብር ረዳው፣ ምን ያህል ረዳው፣ የእናንተ ቢዝነስ አይደለም። የሚያገባችሁ ነገር የለም። ግዴታ ሰው ለመርዳት ግዴታ እዚህ ቲክቶክላችን ላይ መሰብሰብ ምናምን አይ የማንፈልግ ሰዎች ለሆነ የምንችለው ነው ያለ ለምን አምስት ሳንቲም አምስት ሳንቲም ሊሆን ይችላል ብቻ ረድቻለሁ በምፈልገው ሰው አድርጌ ለሊቪዎች አስተላልፈለሁ የምትችሉ ካላችሁ እርዱ ውስጣችሁ ካመነበት ልባችሁ ውስጣችሁ ካመነበት ይህ ነገር ይገባል ካላችሁ ሌሎቻችሁ ደግሞ ዝም ብላችሁ እርዱ ሌሎቻችሁ ብር ስላላችሁ ዝም ብላችሁ እርዱ በጊፍትም በምናምንም እርዱ አው እርዱ ልክ እንደ እንትና ማለት ነው ማነው የሚባለው ልጅ ይሄ ማነው እንትና ያልኩ፣ አይ ሳሾፉባችሁ ነው ያላችሁ። ማን ነው ወይ መዳን ነው? ሳሾፉባችሁ ተመቸኝ ተመቸኝ። ማን ነው? ሳሾፉባችሁ ነው ያላችሁ እንደዛ። ኦ ማይ ጋድ ኦ ማይ ጋድ፣ ኦ ያ ያ እያለ ስልካችንን ሊያፈነዳው አው አይ ዶንት አንም አዶናይ ነው ምናምን የምትሉት። ኦ ማይ ጋድ ዲ ጋስ ሪሜምበር ላይክ ሲጮ እንዴት አርጎ እንደጮ ብለ ኦ ማይ ጋድ ኦ ጉድ ፈላ ተገለበጠ አይ ካንት ቲሸርቱን ሲያውልቅ፣ ቲሸርቱን ሲያስገባ፣ ሲያስቀብጥ የዛ ቢልዲንግ ላይ የተሰበሰበ ህዝብ በሙሉ እየሰማው ኦ ማይ ጋድ ኦ ማይ ጋድ ብሎ አሁን ምን አለሽ? አሁን ምን አላችሁ? የሀብታም ልጅ ነኝ አላችሁ። አይ ምንም ችግር የለውም። እንደዚህ የማጭበርበር አቅም ያላችሁ እንደዚህ የማላገጥና ከነዚህ ከደደብ ህብረተሰብ እዚህ ሶሻል ሚዲያ ላይ ከተሰበሰቡ ሰዎች ብር የመስረቅ በዘዴ በዘዴ ያርጋችሁ ብር የመቀባበል ኃይል ያላችሁ ሰዎች ካላችሁ ተነሱ፣ ቀጥሉ። ለምን ዝም ትላላችሁ? ይሄ ህዝብ እንትን ስለሆነ እሱ እንደዚህ እንደዚህ አድርጎ ያን ያበደ ሆቴል ማለት ነው። ግማሽ ኢትዮጵያን የሚያክል ሆቴል የሀብታም ልጅነቱን አስረግጦ ነገራችሁ። እነዚህ ከካሙቹ ነት የደራ ልጅ መስያችኋለሁ እንዲህ ብሎ ማለት ነው እንዴ! ሲያዩኝ ነው በቃ አይ ላ ሸት ተመችቶኛል። እሱ የሰራችሁ ስራ ስፔሻሊ ቺኮች ናችሁ፣ ደግሞ ቺኮች ናችሁ። ማንጋዲ ሶ ሴክሲ ሲክስ ፓኩ ላይ ተኝቼ እዛ ቺኮቹ በብዛት የረዱት ማለት ነው። ሲክስ ፓኩ ላይ ተኝተን ከሱ ጋር ስትገለባበጭ ራሽን ሽንት ቤት ውስጥ ከሱ ጋር ስትናፊ ኪችን ውስጥ አድርጎ ስፖርት ስለሚያነሳ ማለት ኪችኑ ላይ እንዲሰቅሎ ምናምን ሲያጫውትሽ እየታየሽ ነው አለ። የሰጠሽው አልጋ ላይ በነጭ አንሾራ ሲያንከባልልሽ እሱሱ እየታየሽ እሱሱ ነገር እየታየሽ ረዳሽው አለ። ከሱ ጋር ረድቼው ምናምን በዚህ ያስመስዬ ምናምን ነገር ልግባና ምናምን አለ ሉዊ ቪታን ምናምን ቦርሳ ምናምን የተለያየ ነገር ከሱ ጋር ስትገላብጭ ስትሳረሪ ታይቶሽ በሕልምሽ በሕልምሽ አሁን ምናባሻለሽ የሀብታም ልጅ ነኝ አለሽ። አሁንም ምርጂ። ሌሎች ሲክስ ፓክ ያላችሁ መልክ ያላችሁ ወንዶች የሀበሻ ችኮች የሚወዳችሁ የሚወዳችሁ መልክ ያላችሁ ወንዶች ውጡ። ምን ሰራላችሁ ቁጭ የምትሉት ውጡማ። እንዴ ቀፍል። ይሄንን ህብረተሰብ ምን የሰው ስም ትጠራለሽ? ለማንኛውም ያ እናንተ እኮ የደደብነታችሁ ደደብነት ማለት ነው። ይቺ ሁለት ደቂቃ ነገር ይቺ ሄለን ወርቅዬ የምትባል ማለት ነው። ልጥ አርጋ በልታችሁ እንድ ዘላጥ አርጋ ህዝቡን በልታ ጨርሰ ይሄው ዛሬ መታ ቁጭ ብላ ጌማል። ምንም እንደማታመጡ አሁን ይቺ ሄለን ወርቅዬን ስታይዋት ምንድን ነው ማየት ያለባችሁ? ምንም ነገር እንደማታመጡ በቃ ይሄ ንቀት ይባላል። አሁን ሄለን ወርቅዬ በቃ ከንቀቱ አንጻር ምንም እንደማታመጡ አበሻ ቢያወራ ለሳምንት ነው ብላ አንድ ወር ጠፋ ብላ ተመልሳ መታ ቁጭ ብላ ጌማን እየተጫወቱ ይሄ ትልቅ ከንቀትም ንቀት የሚባል ነገር ሄለን ወርቅዬ አሳይታችኋለች አሳይታችኋለች። አንድ ሰው ይህን ያህል የንቀት ጥጉን እንዲህ ሲያሳያችሁ ማትማሩ ከሆነ ነገም ሌላ ሰው መጥቶ እርዱኝ ሲላችሁ መርዳት መብታችሁ ነው። ይቆያ ዶንጊ በፋ ቃላው ጣማ ምሳንቲ። ግን እንደ ሄለን ወርቅዬ ይህንን ህዝብ ንቀት ብላ እንደማሳየት ማንም አላሳይ። ማስረጃ ሳይቀር ምን ሳይቀርብ ልክ ስትጮባት ወ ወ ሄ ሄ ያለ ህዝቡ ሲነሳባት ለአንድ ወር ጠፋ ከዛ በኋላ ደግሞ ፊልተሯ ምናምን አድርጋ ዊጎ ምናምን ጫ ከች ይሄ ምን ይባላል? ንቀት ንቀት። እንደዚህ ሁላችሁም እየተነሳችሁ እሷ እንደናቀች ሁላችሁም እየተነሳችሁ ናቁ። ይሄ ህዝብ ማለት ይሄ ደደ ማህበረሰብ፣ ብር አለኝ ተረፈኝ የሚባለውን ህብረተሰብ እንዲህ እየበላችሁ 50ሺ ዶላር አይደለም 100ሺ ዶላር እየጋጣችሁ ተመልሳችሁ መታችሁ፣ ንቀታችሁ ማሳየት ብቻ ነው። እን እሷ እንደናቀች እዚህ ቲክቶክ ላይ ያለህ ህብረተሰብ ሄለን ወርቅዬ የምትባለው እንደናቀች ማንም አልናቀ ሚቃት ባይሆንማ ኑሮ ማለት እውነት የተበላሽ ቢሆንማ ማስረጃ ተቀበል ነው። እውነት እውነት እሷ ፒ እኔ ግን አይ ምን አገባኝ በፊ በፊት በፌክ አካውንቴ ወንድ አስመስዬ እንትን በሚለው የተወሰነ የተወሰነ ጊፍት ሰጣት ነበረ። ስለዚህ አሁንም እንኳን የተበላችሁ የሚያገባኝ ነገር የለም። ደደቡላ እንዴ ነው በቃ ጋጥ እያረጉ ይመጡና ይበሏችሁና ምን ይሉና እንናገራለን ስንል በማስረጃ ነው። አናስመስልም። እግዚአብሔርም እግዚአብሔር ነው። አናስመስልም። ምክንያቱም የማስመስልበት ምንም አይነት ምክንያት የለኝማ። እናንተ ዶላር አረላችሁ፣ ብር አረላችሁ፣ ገንዘብ አረላችሁ፣ ንብረ ፎር ዋት ሀናቡ። እናንተ እንድትወዱኝ እናንተ ለምን ስለሆናችሁ ነው የማስመስለው? ምን ነገር እሷ አስመሰለሽ አስመሰለሽ እንትን በለ። ሲጋው አበዛከው። ተረጋጋ ተረጋጋ። እንትና እንድንሽ እንዲህ እንዲህ እንዲህ እያደረኩኝ ማትራትሽን እንዲበጥስሽ ልክ ልክሽን እንነግርሽ አለ። በቤቴ ራሴን አስከበርን። የሰው ቤት ላይ መስኮት ላይ ምናምን መንጠልጠል አይገባም ባይ ነበር ድሮ እንደዚህ ብደረግ